አላህ የገባሁት ነዝር ነበረ፣ ለሚስኪን እሰጣለሁ ብዬ ነበር ግን ወንድሜ የኤች አይ ቪ ቫይረስ ተጠቂ ነው እና ለጊዜው ቸግሮታል እንድረዳው ይፈልጋል። ለሱ ብሰጥ እንዴት ይታያል? ጀዛኩሙላህ ኸይር የሚል ጥያቄ በጊዜው በስለቱ ሰዓት ለሚስኪን ለተቸገረ ተብሎ በልቁ ከሆነ የተሳሉት ሚስኪን እስከሆነ ድረስ ለሱም መስጠት ይቻላል። የሆነ አይነት ምስኪንን አስቦ ከቤተሰብ ውጭ ላለ ምስኪን ተብሎ ከሆነ በጊዜው በስልቱ ሰዓት ለተነየተው ለታሰበው ለእንደዚህ አይነት ምስኪን እሰጣለሁ ተብሎ ለተገደበው አይነት ሚስኪን ብቻ በመስጠት ቤተሰብን በሌላ መልኩ መርዳት ነው። ስለዚህ ሚስኪን ሲባል በጊዜው ማንኛውም የተቸገረ ሰው ተብሎ ከሆነ ከቤተሰብ ውጭ ካልተባለ እሱን መርዳት ይቻላል። ከቤተሰብ ውጭ ላለ ተብሎ ከሆነ በሰለቱ እሱን መርዳት አይቻልም። ሌላኛው ጥያቄ፣ አንድ ሰው ዲኤንኤ መመርመር ይችላል? በእስልምና እንዴት ይታያል? የሚል ጥያቄ። ይህ ሰፊ ማብራሪያ የሚያስፈልገው ጉዳይ ነው። በአጭሩ በሸሪዓ የዲኤንኤ ምርመራን ብቻ መሰረት አድርጎ ልጅን የኔ ነው የኔ አይደለም እገሌ የነ ገሌ ቤተሰብ ነው፣ አይደለም ማለት አይቻልም። ሐዲስ ላይ ነቢዩ አለይሂ ሰላቱ ወሰላም አልወለዱ ሊልፊራሽ ወሊልዓሂር ሊልሐጀር ብላ ልጅ የሴቲቱ ባል ወደ ሆነው ወንድ ይጠጋል። በዝሙት የሚጠረጠር አካል የዋጋውን ያገኛል የሚል የነቢዩ አለይሂ ሰላቱ ወሰላም ሐዲስ አለ። አንድ ሰው ባለ ትዳር ከሆነ ከሱ ሚስት በሱ ቤት የተወለደ ልጅ የእሱ ነው። በኒካህ ተወልዶ ሳለ ዲኤንኤ ምርመራ ተደርጎ ውጤቱ የእሱ አይደለም ስላለ ብቻ የኔ ልጅ አይደለም ማለት አይችልም። በሸሪያው ከሄደ ዲን እስላም የሰዎች ክብር እንዲጠበቅ ገመናቸው እንዲሸፈን ጥርጣሬ እንዳይበዛ፣ የጥርጣሬ በር እንዲዘጋ ነው የሚፈልገው። ስለዚህ ባለትዳር የሆነ ወንድ እሱ ቤት እሱ ፍራሽ ላይ ከእሱ ሚስት የተወለደ ልጅ የእሱ ነው የሚባል ከዚህ ውጪ በምርመራዎች ልጅ የሆነና ያልሆነ ይለይ ከተባለ የመጠራጠር በር ይከፈታል፣ የቤቶች ክብር ይነካል፣ ትዳሮች ይፈርሳሉ። እኔን አይመስልም በማለት ብቻ እንዴት በዚህ ጊዜ ወለደች በማለት ብቻ መከላከያ እየወሰደች ነበረ መከላከያውን ጥሶ እንዴት ልጅ ተፈጠረ ወዘተ እያሉ የሚጣሉ ወደ ምርመራ የሚሄዱ ሰዎች አሉ። በዚህ መልኩ ከሆነ ዲኤንኤ የሚጠቀሙት አይገባም። ሚስቱን በወንጀል የተረጠረ ሰው በሸሪዓው ፍርድ የሚገኘው በዲኤንኤ ምርመራ ሳይሆን ሙላዕና ሊዓን የሚባል ነገር አለ። ሸሪዓ ፍርድ ቤት በመቅረብ ቃዲ ፊት ሆኖ ከበድ ያለ መሀላ ምሎ ልጅ አይደለም እሷ ዝሙት ሰርታለች በማለት ነው። እሷም ከበድ ያለ መሀላ ምላ እኔ ዝሙት አልሰራሁም ልጁ ነው እሱ ሸታም ነው ብላ ራሷን ታጠራለች። በዚህ መልኩ ነው። እንደዚህ አይነት ጥርጣሬዎች ሲኖሩ መፍትሄ የሚገኘው ሙስልም እንደ ኢስላም በተቀመጠ ሕግ መሰረት መኖር መዳኘት አለበት። አዳዲስ የመጡ የሳይንስ ውጤት የሆኑ ነገሮችን ከመጠቀማቸው በፊት ከዲን ጋር ይጋጫል አይጋጭም ለንር ይገባና ትዳር ላይ መጠራጠርን ልጅን መካድ አምኖ መቀበልን በተመለከተ ብቻ ሳይሆን ከወርስም ጋር ከሌሎችም ጉዳዮች ጋር በተያያዘ ወሳኙ ዲኤንኤ ምርመራ ሳይሆን ሸሪዓ ያስቀመጠውን ለፍርድ ቤትና ለመሰል ጉዳዮች ዋና ወሳኝ ሳይደረግ አጋዥ ተደርጎ ዲኤንኤ ምርመራ ያስፈልጋል በተባለበት ሁኔታ ላይ የሚፈቀድባቸው መጠቀሙ የሚፈቀድባቸው እንደ ከራይን የሚታዩበት ሁኔታ ሊኖር ይችላል። ለማጽደቅና አምኖ ለመቀበልም ለመካድና ለማስተባበልም ይሄ ምርመራ ብቻ ማስረጃ ማድረግ ይቻላል ማለት አይደለም። ሌላም ጥያቄ። ከሁለት ዓመት በፊት ተውበት ከብዙ ነገሮች በአላህ ፈቃድ ተውበት አድርጌ አብዛኛው ጊዜን መስጂድ የማሳለፍ ትርፍ ጊዜ ሲኖረኝ በቁርአን ራሴን ቢዚ አደርግ ነበር። ጓደኞቼንም እመክር ነበር። የሰዎች መበላሸትም በጣም ያስጨንቀኝ ነበር። ከተወሰነ ጊዜ በኋላ ነፍሴ ደግሞ ዘፈን የሚሰሙ ባለታክሲዎች አጅነቢ ወንድ ሴትና ሌሎችም አቅሙም ባይኖረኝ ራሱ በጥሩ አላዘዝክም ከመጥፎ አልከለከልክም እያለች ተውበትህ ዋጋ የለውም፣ ሰዎችን ትፈራለህ፣ ተቅዋ የለህም እያለች በሂደት በፊት ሰዎችን ተው ብዬ በመከርኩበት ነገር አሁን ራሴ እየተፈተንኩ ነው። ምንም አልገባኝም። ከአመታት በኋላ እንዲህ መንሸራተቴ የኢኽላስ አለመኖር ነው፣ ምክርና ዱዓም አድርጉልኝ የሚል ጥያቄ ነው። ይህ አብዛኛው የሸይጣን ወስዋስ ነው። ሸይጣን ሰዎችን በብዙ መልኩ ከአላህ ሊያርቃቸው ይፈልጋል። ከወንጀል ሲርቁ በእንደዚህ አይነት ፈተናዎች፣ ወስዋሶች ይመጣባቸዋል። ስለዚህ አዑዙ ቢላህ ምነ ሸይጣን ረጂም ማለት፣ ኢኽላሱ የለህም አላህን አትፈራም የሚለው የሸይጣን ወስዋስ እንኳን የኔ አላህን አለመፍራት ለመፍራት የኔ ኢኽላሱ አለመኖር አለመኖር መኖር ከመቼ ጀምሮ ነው አንተን ያሳሰበ? እያሉ ተስፋ ቆርጦ ትቶ እንዲሄድ በማድረግ የነበሩበት መንገድ ላይ መጠንከር፣ ነፍስን ከልክ በላይ አለማስጨነቅ፣ በመልካም ማዘዝና ከመጥፎ መከልከል መስፈርት እንዳለው ደረጃ እንዳለው በማወቅ ራስን ማረጋጋት ይገባል። ወንጀልን አይቶ ያላወገዘ ሁሉ ቀልቡ ደረቅ ነው፣ ሰውን ይፈራል፣ ኢኽላሱ የለውም ማለት አይደለም። መጥፎ ነገር ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ያውግዝ፣ ይናገር፣ ይምከር፣ ያልቻለ በልቡ ይጥላ ነው የተባለው። ዘፈን የተከፈተበት ቦታ ላይ ሁሉ የሄዳችሁ ካላዘጋችሁ፣ የከፈተውን ሰው ካልተናገራችሁ፣ ኢማን የላችሁም፣ ሰው ትፈራላችሁ ማለት አይደል። ከተቻለ የባሰ ጉዳት ማያመጣ ከሆነ ትልቅ ችግር ማያስከትል ከሆነ ተኬዶ ይዘጋል። ካልት ካል ካልሆነ ዝጉ ይባላል። ካልሆነ በልብ ይጠላል። አይሰሙም፣ ከሁኔታቸው አንፃር አይሰሙም ከተባል። ስለዚህ ነፍስ ላይ የወስዋስን በር መክፈት አይገባም። የቻላችሁትን ያክል አላህን ፍሩን የተባለው ሰዎችን በመልካም የሚያዝ ከመጥፎ የሚከለክል ሰው አይሳሳትም አያጠፋም አያጎድልም ማለት አይደለም። ሰዎች ሲያጠፉ እንደሚከለከለው ሁሉ ነፍሱም ስታጠፋ ነፍስያውን ሊከለክላት ፈጥኖ ሊቶብት ነው የሚገባው። መስሉላህ ለና ወልልጀሚዕ አልሂዳየተ ወሰባተ አላ መርባትህ ኢነሁ ዐላ ኩል ሸይእ ቀዲር። ሌላኛው ጥያቄ እኔ የምኖረው ገጠር ነው፣ በእኛ አካባቢ እርዳታ ይመጣል፣ ከዛ በትክክል አያከፋፍሉም፣ እርስ በእርሳችን እንዘራረፋለን። ሐራም ይሆንብናል? የመንግስት ገንዘብ እስከሆነ ድረስ ሐራም አይሆንም ይሉናል አብራሩልኝ። የሚል ጥያቄ የመንግስት ገንዘብ ከግለሰብ ገንዘብ የበለጠ ሐራምና ሊከበር የሚገባው ግለሰብ ባለቤቱ አንድ ነው ይታወቃል። ይቅርታ ይጠየቃል። ቢጎዳም ግለሰቡ ነው የሚጎዳው። የመንግስት ንብረት ሲሆን፣ የህዝብ ንብረት ሲሆን የብዙዎች ሀቅ አለበት፣ የአካል ጉዳተኞች፣ የአረጋውያን፣ የቲሞች ጠዋሪ ቀባሪ የሌላቸው ደካሞች ሐቅ ስላለበት የግለሰብን ከመዝረፍ የህዝብን የመንግስትን ንብረት መዝረፉ እጅጉኑ የከፋ ነው። የመንግስት ስለሆነ ችግር የለውም የሚል ጃህል ነው፣ ዲኑን የማያውቅ ዲኑን የሚያሰድብ ሰውን። የግለሰብ ይሁን የመንግስትን የህዝብን ንብረት ከተፈቀደው በላይ ባልተፈቀደ መልኩ መጠቀም አይገባም። ሐራም ወንጀል የሰውን ሐቅ ያለ አግባብ መብላት ነው የሚሆን የተኛውም በሐራም ባልተፈቀደ ገንዘብና ቀለብ የደለበ ሰውነት የጀሃነም እሳት ትገባዋለች ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እርዳታው የመጣው የሆነን መስፈርት ለሚያሟሉ ሰዎች ከሆነ ያን መስፈርት ከሚያሟሉ ሰዎች ውጭ በስማቸው በአይነታቸው ከመጣ ሰዎች ውጭ ሌላ ሰው መጠቀም አይችልም። እርዳታው ከመጣላቸው ሰዎች የሚመደብም ቢሆን አንድ ሰው ለአንድ ሰው ይሄን ያክል ተብሎ ከተገደበው በላይ መውሰድ አይቻልም። ሌሎች በትክክል ስለማያከፋፍሉ መዝረፍ መውሰድ ይቻላል ማለት አይደል። አርአያችን ጥንቅቆች አላህን የሚፈሩ የሰው ሀቅ የሚጠየፉት ሊሆኑ ይገባል እንጂ የኛ ራያ ዘራፊዎች ራያችን ሊሆኑ አይገባም። እስከ መቼ ለሚኖር ህይወት ነው? የሰው የምስኪን የደካማ ለእርዳታ የመጣን ስልጣን ስላገኙ መንገዱን ስላገኙ ተዘርፎ የሚባላ ሐላሉ ራሱ ሒሳብ አለበት አይደለም ሐራሙ የገዛ ንብረቱን እንኳ ኬታ መጣኸው በምን ገዛኸው በምን በመልኩ ወጪ ያደረከው ተብሎ ሰው ልጅ ይጠየቃል። አይደለም ግልጽ ሐራም የተዘረፈው የምስኪን፣ የየቲም የደካሞች ይቅርና ስለዚህ በዚህ መልኩ ማይፈቀደለትን ወይም ከተፈቀደለት ከሚፈቀደለት በላይ የወሰደ ሰው መቶበት የወሰደውን መመለስ ራሱ ባይኖር እንኳ ገምቶ ወጪ ማድረግ መክፈል ግዴታ ይሆንበታል። እንደዚህ አይነቱን አስነዋሪ ድርጊት ደግሞ ወደ ዲን አስጠግቶ የመንግስት ስለሆነ ችግር የለውም ማለት ድርብርብ ጥፋት ነው። የሰው ሐቅ የማንም ክልክል ነው አይነካም። የመንግስት የህዝብ ሲሆን ደግሞ ይበልጥ ሊከበር ይገባል። ሌላኛው ጥያቄ ባለቤቴ ጋር ተለያይተናል። ሴት ልጅ አለችን። ሁለት ጊዜ ካንቺ ልጅ የለኝም አለኝ። ሌላ ሚስት ሲያገባም ልጅ እንዳለው ሸሸገ። ልጁንም አያያትም፣ አይጠይቅም። ቤተሰቦቼ ይዘውልኝ፣ እኔ ስደት ሄድኩኝ አሁን ከጠነከረች ልጄ ማለት ጀመረ። ቤተሰቦቼ ከለከሉት። እኔ ምን ላድርግ? ከማን ልሁን? የሚል ጥያቄ እሱ የወለዳትን ልጁን የእኔ አደለችን ማለቱ ጥፋት ነው፣ ስህተት ነው፣ ትልቅ ወንጀል ነው። ወደ ቀልቡ ተመልሶ ተጸጽቶ ልጄ ካለ ልጅ አደለችን ብሎ መከልከሉም ሌላ ጥፋት ነው። ጥፋት በጥፋት አይታረምም። በእለህ ነገሮችን ማበላሸት አይገባም። እንደ ሸሪዓ ከእሱ የተወለደች ልጅ ህጋዊ ልጁ እስከሆነች ድረስ መሀል ላይ ስለጠፋ የሱን ጥፋት እዚህ ምድር ላይ ግለሰቦች አይደለም የሚቀጡት። እንደ ሸሪዓ እስካሁን ወጪ ያላደረገም ወጪ ያምጣ ተብሎ በፍርድ ቤት መቅጣት ካስፈለገ እዚሁ ዱኒያ ላይ ህግ ሊቀጣው ይችላል። በተረፈ ባሳለፈው ጥፋት አላህ ነው የሚቀጣው። ልጅ አይደለችም ብሎ መካድ፣ መከልከል ትልቅ ወንጀል ነው የሚሆን እኔ ከማን ልሁን? ሸሪዓ ሀቅ ከሰጠው አካል ከባለ ሀቅ ጋር መሆን ልጅቷ ከአባቷ ጋር እንድትገናኝ ቂምን፣ ጥላቻን

በእለህ ተነሳስቶ ሊሆን ይችላል ያለፈው አልፏል እንዲገናኙ አድርጎ መምከርና ማስተካከልን የሚሻለው ግዴታ የሚሆነው ሌላኛው ጥያቄ ከባለቤቴ ጋር የሐቅን የመህር አንድ ሺ ያል ሰጥቶኝ ነበረ ሳንስ ማማ ስንቅር ፍታኝ ስለው ገንዘቡን መልሽና እፈታሽ አለሁ እኔም መለስኩለት ደርሶኛ ላለ ክንውን አውርድልኝ ስለው ኒካሑን ለማለት ይመስላል አላወርድም አለኝ ለሰዎችም እንደማያወርድ አውርቷል። ምን ማድረግ አለብኝ የሚል ጥያቄ ነው። ገንዘብ ስጭኝና እፈታሻለሁኝ አለሁኝ ካለ ገንዘቡ እጁ ላይ እንደገባ ኒካሑ ይወርዳል። በመሰረቱ እሱ ማታለልን መዋሸትን እስካላሰበበት ድረስ እሱ አላልኩም ካለና ና ይሄን ካስተባበለ ሲጀምርም እፈታሻለሁ ያለው ለመዋሸት ለማታለል ከሆነ ከተረጣሪና ከጭቅጭቅ ለመውጣት እሱን ትቶ ያደረገውን ጭምር በመናገር በተለይ ገንዘብ የሰጡበት ደረሰኝ ማስረጃ ካለ ያን በመያዝ በሸሪያ ፍርድ ቤት ኒካሑ እንዲወርድ ማድረግ ይቻላል። በቤተሰብ በሽምግልና በጓደኛ አላወርድም ካለ ሀደ ላሁ ተዓላ አለም። ለዛሬ በዚህ እናበቃለን። ከአሁን በኋላ ረመዷንን እስክንሸኘ ድረስ ከረመዷን እና ከወቅታዊ ከዘካ መሰል ጉዳዮች ጋር ተያያዥነት ያላቸው ጥያቄዎችን ብቻ ነው